አልጋህን ተሸክመህ ወደ ቤትህ በሰላም ሂድ። የቅዱስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ስምንት ላይ ያለቅ መጻጉ ማለት የግዕዝ ቃል ሲሆን ትርጉሙም ድውያን ወይም ደግሞ በሽተኞች ማለት ነው። ለአንድ ሲሆን በሽተኛ፣ ለብዙ ሲሆን ደግሞ በሽተኞች ማለት ነው። እንግዲህ በሽታ ሁለት አይነት ነው። አንደኛው ድዌ ያነ ሥጋ ይባላል። ሁለተኛው ደግሞ ድዌ ያነ ነፍስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለቱም በሽቶች መድኃኒት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የአብይ ጾም አራተኛ ሳምንት በሰላም በጤና አደረሳችሁ አደረሰን። ታዲያ በዛሬው የምንማረው የትምህርታችን ርዕስ ምንድን ነው ስንል፣ አራተኛው ሳምንት በቤተ ክርስቲያን አጠራር ምን ይባላል፣ በዚህ ሳምንትስ ምን እንማራለን የሚለውን አብረን እናያለን። እግዚአብሔር አምላካችን ለሁላችንም ማስተዋል ጥበብን ይስጣል። አራተኛው ሳምንት እንግዲህ መጻጉዕ ይባላል። በዚህ በአራተኛው ሳምንት የምንማረው ትምህርት ርዕሱ ደግሞ ተነሳና አልጋህን ተሸክመ ሂድ በሚል ይሆናል። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 8 ላይ እናገኘዋለን። ይህ አራተኛው ሰንበት እንግዲህ ብዙ ረቂቅ ምስጢር አለው። ከአብይ ጾም እሁዶች ውስጥ አራቱ እሁዶች የቅዱስ ዮሐንስ ወንጌል ይነበብባቸዋል ይተረጎምባቸዋል። እነዚህ አራቱ ሰንበታት እነማን ናቸው ቢሉ የመጀመሪያው ሳምንት ዘወረደ፣ ሁለተኛው ሳምንት ደግሞ ምኩራብ፣ እንዲሁም ሶስተኛ መጻጉና አራተኛ ኒቆዲሞስ የተባሉት ሳምንታት፣ እነዚህ አራቱ እሁዶች የቅዱስ ዮሐንስ ወንጌል ይነበብባቸዋል ይተረጎምባቸዋል። ቅዱስ ዮሐንስ ወንጌላዊ እንግዲህ ሰባት ዋና ዋና የጌታችን የመድኃኒታችን የኢየሱስ ክርስቶስን ተአምራት ጽፏል። ሶስተኛው ተአምር የመጻጉ መዳን ነው። መጻጉ ማለት ሕሙም በሽተኛ፣ ድዊ ማለት ነው። ሰውየው ስሙ ሌላ ነው። ነገር ግን በበሽታ ለረጅም ጊዜ በመቆየቱ የተጠራበት ስም እንጂ ትክክለኛ መጠሪያ ስሙ እንዳልሆነ መጽሐፍ ቅዱስም ይነግረናል። ቦታው ቤተሳይዳ ይባላል። እንግዲህ ሁለት ቤተሳይዳ በሚባል የሚጠራ ቦታ አለ። ከነዚህ ቤተሳይዳ ከሚባሉት አንዱ ቤተሲዳ ብለን የምንጠራው የመጠመቂያ ቦታ የነበረው ነው። አምስት አይነት በሽተኞች የነበሩበት ነው። እነዚህ አምስቱ በሽተኞች እንግዲህ ምን አይነት ናቸው ስንል የመጀመሪያዎቹ እውራን ናቸው። ሁለተኞቹ አንካሳ ናቸው። ሶስተኞቹ ጽውሳን ወይም ደግሞ ልምሾ የሆኑ ናቸው። አራተኛ ይቡላን ወይም እግራቸው ወይም እጃቸው የሰለለ የደረቀ፣ አምስተኛ ደግሞ ጽቡላን ወይም ጽቡሳን የምንላቸው እግራቸው የተደበለበለ ህሙማን የሚገኙባቸው ነበሩ ማለት ነው። እነዚህ ህሙማን ደግሞ የነበሩባቸው አምስት እርከኖች አምስት ደረጃዎች ነበሩ። እነዚህ አምስቱ እርከኖች የአምስት ሺህ አምስት መቶ ዘመን ምሳሌ ናቸው። አንድም የአምስቱ አይማደ ምስጥራት ምሳሌ ናቸው። አንድም ደግሞ የአምስቱ ሐዋሳት ምሳሌ ናቸው። በሌላ በኩል ደግሞ የአምስቱ ልዑካን ማለትም ቀዳሴያን የምንላቸው የአምስቱ ጾታ ምዕመናን እነሱም አእሩግ ማለትም አረጋውያን፣ ወራዙት ወንዶች ወጣቶች፣ አንስት ሴቶች፣ ካህናትና መነኮሳት የነዚህ ምሳሌ ናቸው። ከነዚህ ውስጥ እንግዲህ በበሽታ ብቻ ሳይሆን ሰው በማጣት ለ38 ዓመት ብዙ የተሰቃየ መጻጉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም የተለየ ትኩረት የሰጠው ለዚህ ሰው ነበር። ትኩረት ቢሰጠውም ያለ ፈቃዱ ግን አላዳነውም። ምክንያቱም የሰውን ፈቃድ እግዚአብሔር አምላክ ከፍጥረት ገና ሲፈጥረን ጀምሮ አስፈቅዶን፣ አዳም አባታችንን ከፈጠረው በኋላ ሔዋን እንድትመጣ የአዳም ፈቃድ መኖር ስላለበት ሌሎቹ እንስሳት ወንድና ሴት ተደርገው ተፈጥረው፣ ነገር ግን አዳም ብቻውን ስለነበረ አዳም እንደሱ ያለች ረዳት እንድትኖረው በልቡ ተመኝቶ ስለነበር የልቡን ፈቃድ የልቡን እሽታ እግዚአብሔር ካወቀ ከተረዳ በኋላ ማለትም አያውቅም ለማለት አይደለም። ነገር ግን ፈቃደ አዳምን ሳይነካ አዳም ወዶ ፈቅዶ ሔዋን እንድትፈጠርለት ሆኗል። ስለዚህ መጻጉንም ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላካዊ ስልጣኑ ተነሳና አልጋህን ተሸክመ ሂድ ማለት መብት ወይም ደግሞ የሱ ፈቃድ ነው። ነገር ግን ለመዳን የሰው ልጅ መፍቀድ አለበት። ጌታ ወደዚህ ዓለም ሲመጣ እመቤታችን ፈቅዳ ነው የተጸነሰው። ሰዓት ፈቅድ አልተጸነሰ አምላክ ነኝ አስገድጄ ልጸነስ አላለም። የሰውን ፈቃድ የማይጋፋ እግዚአብሔር የዚህንም የመጻጉንም ፈቃድ አልተጋፋም። ስለዚህ ምን ብሎ ጠየቀው? ልትድን ተወዳለህን? ብሎ አስፈቅዶ አስወድዶ ፈወሰው። እንግዲህ ይህም ስርዓተ ፈውስ በነገረ ድነት ውስጥ ትልቅ ምስጢርን የያዘ ክፍል ነው ማለት ነው። በሽተኛው እንግዲህ የአዳምና የህዋን የልጆቻቸውና የልጅ ልጆቻቸው የእኛ ምሳሌ ነው። በበሽታ ብዙ መቆየቱ በመርገመ በሽታ ወይም ደግሞ በመርገም ዘመን 5500 ዓመታት እንደቆየን የዛ ምሳሌ ነው። ሰው የለኝም ማለቱ ደግሞ ከሰው ወገን ተሰቅሎ ሞቶ ቤዛ መድኃኒት ሆኖ የሚያድነኝ የለም ማለቱ ነው። ይኸውም ሁለተኛው አዳም ክርስቶስ ሰው እስኪሆን ድረስ የሚያድን ሰው አጥተን የመቆየታችን ምሳሌ ነው። እርሱ ክርስቶስ ሰው ሆኖ ተሰቅሎ ሲያድነን በትንሣኤው ሲያስነሳን ግን አልጋችንን ተሸክመን ጤነኞች ሆነን ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ በውርስ ኃጢአት ሁሉም ይጠየቃል ያለ እመቤታችን በስተቀር ማለት ነው። ስለዚህ ክርስቶስ ወደዚህ ዓለም መጥቶ ዋጋ ሲከፍልልን አልጋችንን ተሸክመን ጤነኞች ሆነን ማለትም ፍጹም ድነት አግኝተን ወደ ሰማያዊቷ ኢየሩሳሌም የመግባታችን ምሳሌ ነው። ጌታ መጻጉዕን ከፈወሰው በኋላ እንዲህ የሚል ማስጠንቀቂያ ሰጥቶታል። እንግዲህ ልብ አድርጉ ክርስቲያኖች፣ እነሆ አሁን ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራለህ። በዮሐንስ ወንጌል ምራፍ 5 ቁጥር 14 ላይ ይህንን ነግሮታል። እኛም እንግዲህ ድነናል ብለን ማለትም ከውርስ ኃጢአት ነፃ ወጥተናል ብለን ልክ እንደ መናፍቃኑ ጸድቄያለሁ ብለን በኃጢአት እንዳንረክስ ፍጹም የሆነውን ድህነት የተደረገልንን የማዳን ሥራ ጠብቀን እንድንይዝ የተሰጠንን ጸጋ እንዳናጣ፣ ይህንን ጸጋ ይዘን ከውርሳ ኃጢአት ነፃ እንደወጣን ፍጹም የሆነችውን መንግሥተ ሰማይን ለመውረስ ተጋድሎ እንደሚያስፈልገን ክርስቶስ ሲያጠይቅ ምን አለ? ዳግመኛ እንዳትበድል ብሎ መጻጉን አስጠንቅቆታል። በእምነት ብቻ ይጸደቃል ብለው የሚያስተምሩ ሰዎች መልስ ነው። በበጎ ምግባር በክርስቲያናዊ ስራ መኖር እንዳለብን የሚጠቁም ቃል ነው። ስለዚህ ከአልጋ መነሳትና አልጋን መሸከም ኃይልና አቅም የማግኘት ፍጹም ጤነኛ የመሆን ምልክት ነው። እኛም ታዲያ ሽባ ሆነን ከኖርንበት ታዲያ ማለትም ከዘረኝነት ከክፋት፣ ከቂምና ከመበቃቀል አልጋ እንድንነሳ አገራችን ኢትዮጵያም ከዚህ ሕመሟ ድና ፍጹም የሆነ ድህነትን አግኝታ ወደ እግዚአብሔር ተመልሰን ሁላችንም በሰላም እንድንሄድ ኃይልን እንድንለብስ አምላካችን ቅዱስ ፈቃዱ ይሁንልን። መልካም የአራተኛው ሳምንት ሰንበተ ክርስቲያን ይሁንላችሁ። ስብሐት ለእግዚአብሔር ወለወላዲቱ ወላድቱ ድንግል ወለመስቀሉ ክቡር። ይቆያል።